ግን ለኪራ እውነቱን መናገር አለብኝ። ምንድን ነው የምትነግሪኝ? ምንም። መታል እንዴ ከኔ ለመደበቅ ነው እዚህ ገብተሽ የምታወሪው አይደለም? አይደለም፣ እዚህ መሆን ፈልጌ ነው። ቆይ ህፃ ልጅ እመስልሻለሁ እንዴ? እንደዚህ በሚስጥር ስትሾካሾኪ ሲያገኘሽ ሲያገኘሽኮ የመጀመሪያ አይደል? እንደዛ እኮ አይደለም፣ ድንገት ስለምትመጣ እያስደነገጥከኝ። በቃሽ ጽናት፣ ድብብቆሽ መጫወቱን ብናቆም ይሻላል። ምንድን ነው? የምን ድብብቆሽ ነው? ይልቅ ምሳል አቅርብል፣ እርቦሃል። ጽናት እየጠየቅኩሽ ነው። ምንም የለም አልኩ እኮ ኪራ። ቆይ ምን ቢሆን ድጋሚ ከኔ የምትደብቂው እስኪ ንገሪኝ። ያን ያክል እኮ መናገሩ አስፈላጊ አይደለም ብዬ ነው። ፍቅረኛሞች መሃል እኮ ግልጽነት መኖር አለበት አይደል እንዴ? እሱማ፣ ግን ወይስ አሁንም ሌላ ሚስት እያጨሽልኝ ነው? ጽናት እና ኪራ በድጋሚ ተጣሉ። ጽናት ለጽ ለኪራ የእናቱን መታመም ልትነግረው ወስናለች። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው አስተማሪና አዝናኝ የሆነውን ጽናት ድራማ ክፍል ስልሳ አራትን ይጀላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ውድ ቤተሰቦች ቪዲዮን ተወደዳችሁ እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ እያልኩኝ በአክብሮ ትጠይቃለሁ። የናሆም እናት ናሆሜ ጋደውላ ደውላ ነበረ ናሆም ጋ ደውላ መውለድ እንዳለባቸው ልጅ እንደምትፈልግ ልጅ ውለዱ እያለች ስትጠይቅ ተጠይቆ ነበር። ነገር ግን እምሩ በህመሟ ምክንያት በህመሟ ምክንያት አሁን ላይ ልጅ መውለድ ስለማትችል ኪራ ናሆን በጣም ጨንቆትም ነበረ። ተይማ ምን አድርግ ነው የምትይኝ እያለም ሲላትም ነበረ። ነገር ግን ይህን ሲያወራ እምሩ የተኛች መስሎት ነበር። እምሩ ግን አልተኛችም። ከኋላ ተነስታ እያዳመጠች ነው። እሺ፣ መጨረሻ ላይ መለስ ሲል እሷ ተነስታ ነው ያለችው። በቃ ለማንኛውም በአሁን ሰዓት መውለድ የማልፈልገው እሷ ሳትሆን እኔ ነኝ ለማንኛውም በኋላ አወራሽ፣ ያለው ደውልልሽ አለው። ቻዊል ና ይዘጋ። በዛም ሰዓት ምሩ እንግዲህ እያንዳንዱ ያወሩትን ነገር ሰምታለች። በእኔ ምክንያት ነው አደል የምትናደደው? ብላ ትለዋለች። አይደለም ይላታል። ናሆሜ በጠዋቱ አቷሸኝ ትለዋለች። አይደለም እያለም እንግዲህ እሱም ነገሮችን ለመሸፋፈን እየሞከረ ነበረ። ነገር ግን እሷ ሁሉን ነገር ስላወቀች ይቅርታ እንግዲህ በእኔ ምክንያት የቤተሰቦችን ፍላጎት ማሟላት አልቻልክም። እኔ ጎዶሎ ነኝ። በእኔ መውለድ ባለመቻሌ ምክንያት እንግዲህ አንተም እየተናደድክ ያለኸው በዚህ ምክንያት ነው እያለች ስትለው ነበር። እሱ ግን በጣም ጀግና ሰው ነው እሷ እንደዚህ አይነት ስሜት ሲሰማት እሷን ለማረሳሳት እሷን ለማስደሰት ለማሳቅ፣ በቃ ያለውን ነገር ህይወቷ ደስተኛ ሆና እንድትኖር ነው ሲያደርግ የነበረው። ሲመክራትም ነበር አንቺ ሙሉ ሴት ነሽ፣ ቆንጆ ሴት ነሽ፣ ደግሞ እግዚአብሔር ታለ ይሰጠናል፣ አይታወቅም፣ ምን ይታወቃል፣ የስጥን ዓመት ሴትም ከሆነች መውለድ ትችያለሽ፣ እግዚአብሔር የሚያደርገውን ለእሷ ይሳ ነው እያለ ሲያበረታታት ነበረ። እሷም እንግዲህ አንተ ለእኔ ሁለ ነገሬ፣ ብርታቴ ሁለ ነገር እያለችም ስትለው ነበር። እውነትም ደሞ ናሆም ለምሩ በጣም የሚንከባከባት መልካምና ጥሩ ጥሩ ጥሩ ባል ነው የሆናት ማለት ነው። እሷ እንደዚህ ጎደሎነት በሚሰማት ሰዓት፣ እሱ ግን እያበረታታት ይገኛል። ግን በጣም ውስጡም እያዘነ እያለ እሷን እንዳይከፋት እሷን እንዳታዝን፣ ሌላ ስሜት እንዳይሰማት ብዙ ነገሮችን እያደረገ ሲሸፋፍንም ነበር። እሷም በዚህ አጋጣሚ እናቷ ጋር ደውላ ነበረ። እናቷ ጋር ደውላ እንግዲህ እየሆነ ባለው ነገር ደስተኛ እንዳልሆነች ጎደሎነት እንደሚሰማት ለእናቷ ነግራትም ነበረ። በጣም እንዳዘነች ነግራታለች። እናትየዋም እንግዲህ ምን ነው ልጄ፣ አመመሾ እያለች ስትላትም ነበረ። አይ አላመመኝም፣ ደህና ነኝ ትላታለች። እነ ኪራስ ምን አደረጉሽ? ምን ብለውሽ ነው ትላታለች። ምንም አላሉኝም እነ ኪራ? ትላታለች እናቷም እንግዲህ እነ ኪራ ጋ መደወል እንዳለባት ትነግራታለች እነ ኪራ ጋ እንዳትደውይ እነ ኪራ ምንም አላሉኝም እኔ መጣለሁ እያለች ስትላትም ነበረ በዚሁም አጋጣሚ ሽቻው ብለው ስልኩን ይዘጋሉ ጽናትና ኪራም እንግዲህ ተኝተው ተኝተው እንዳለ የኪራ የጽናት አባት ይደውላል የጽናት አባት እንግዲህ ጽናት ሲከፋትም ስትደሰትም ህልም ይታያቸዋል ወደው በጠዋት ደውሎ ነበረ ሲደውሉ ተኝተው እንዳሉ በእንቅልፍ ልቡ ነው ኪራ ያነሳው። ጽህ ስልክ ይላትና ይሰጣታል። ማን ነው ብላ ስታይ አባቷ ነው። ዘግቶም ነበረ መልሶ ይደውላል። ምን ነው በዚህ በጠዋት አባዬ ደወልክ ትለዋለች። ደህናነቷን ያረጋግጣል። እሺ በቃ ቻው ደውላለሁ ብላ እሷም ትዘጋለች ስልኩን በቃ አባዬ ስድስት በቃ ሁሌ ይታየዋል አይደል? እያለች ለኪራ ስትለው ነበር። እና ታዲያ አባትሽ አይደሉም? እንዲህ እያለው እንግዲህ በዛው ስልካቸውንም ዘግተው እነሱ ፍቅራቸውን እያሳለፉ ነበረ። ሄደረት ደመ ተመችሽ አይደለ? ይላታል። እንግዲህ እና ተመችቶሽ እኮ በአንድ ፊት አጎረጎድሽኝ እኮ እያለ ሲላትም ነበር። እንዲያውም ምርቄ ነው የምተኛው እያለች ስትለው አይ እንደዚህ አይነት ፍቅርማ ስለምደሽኝ ዋ አይሆንም እያለ እንግዲህ ፍቅራቸውን እልም ያለ እያደረጉት እያሳደጉት እያጽናኑትም ነበረ። እናሆም ሆም እንግዲህ ወጥቶ ኪራን ደውሎ ደውሎ ጠርቶት ነበረ። ኪራንም ደውሎ ጠርቶ ምን ነው ምን ሆነህ ነው በዚህ እንደዚህ ያንቀጨቀጭ ከይ ብሎ ሲለው አይ እናቱ ልጅ እንደምትፈልግ ልጅ ውለዱ እንደምትላቸው ይነግረዋል። እንግዲህ አሁን አንተ በዚህን ሰዓት ለራስክም ልጅ ነክ የሁለት ቤትም ቤክራይ ከፍለ አልጨረስክ በዚህን ሰዓት እንዴት ነው ልጅ የምትለው ምናምን ይለዋል። ምን አቃለሁ እንግዲህ እንዲያውም ለምሩም ሰዓት ትላት አትቀርም። እምሩም በጣም ከፍቷታል ተሰምቷታል ይለዋል። ኪራም እንግዲህ እንዲህ ለምን አይሰማትም ይሰማታል። እንዲያውም የማይሆን ተሆነ እንንገራት ምሩ በዚህን ሰዓት ታማሚ እንደሆነች እና በህመሟ ምክንያት ልጅ መውለድ እንደማትችል እንንገራት ብሎ ይለዋል። አይሆንም፣ በፍጹም አይሆንም ይለዋል። እንዲሁም ቀስ ብዬ ሄጄ እኔ ያለውን ነገር ነግራታለው ሲለውም ነበረ። አይ አብረንን ለምን አንሄድም? አብረን እንሄዳለን ሲለው ኪራ ሽማግሌ ሆንክልኝ ማለት ነው ሲለው፣ አይ ከአንተ ይበልጥ እኔን ትሰማኛለች ብዬ ነው እያለ ሲልም ነበረ። እንግዲህ ጽናትና ኪራ በሌላ በኩልም እንግዲህ ትንሽ ያጋጫቸው ነገር አለ። ምንድነው ያጋጫቸው? ጽናት ይህንን የቃል ዕዳ ነው ብሎ የነገራትን የእናቱን ሕመም እስከ ዛሬ ድረስ አባቱ እንዳትነግሪ ብሎ የነገራትን ለኪራ ነገረችውም ነበር። ውስጧን እየጎዳው ያለው አንዱ ነገር እሱ ነው። እሱን ለአባትየው ደውላ ለኪራ ልንገረው እያለች ስትልም ነበረ። በዚህም አጋጣሚ ኪራ መጥቶ ድንገት ምንድን ነው የምታወሪው እያለ ሲላትም ነበረ። እሷም ደንግጣ ስልኩን ዘግታ አይ ምንም አይደለም እያለች ነገሮችን ለመሸፋፈን ስትሞክር ነበረ። እንግዲህ አሁንም ደግሞ ለማለት ድሪ ነው ያንኛው አልሆን ሲልሽ አሁንም ደግሞ ለማለት ድሪ ነው እያለ ተናዱ ጥሏትም ሄዷል። እንግዲህ ጽናትና እምሩ ማነች ሰኒ ሆኖም እንግዲህ መንገር እንዳለባት ጽናት እንደተናደደ ሲነግሯትም ነበረ። ግን እናንተ በእኔ ቦታ ብትሆኑ አባትየው እንዳትነግሪ ብሎኛል። እናንተ በእኔ ቦታ ብትሆኑ ምን ነበር ማድረግ ያለባችሁ እያለች ስትላቸውም ነበረ እንዲያውም ወይንም ለጋሸ ደውለን እንጠይቀው እንንገረው ምናምን እያለችም ስትል ነበረ። እሷም የደወለችው በዚህም ምክንያት ነው። ኪራ ሰኒን እንግዲህ ምንድን ነው ከጽናት ጋር የደበቃችሁ ነገር አለ፣ ንገሪኝ እያለ ሲላትም ነበረ። ሰኒም አይ ምንም ነገር አልደበቅንም ለራስህ ነው ጽናት ትወድካለች፣ ምንም የደበቀችህ ነገር የለም፣ የሴት ነገር ነው ያወራነው እያለች ስትለው ነበር። እሱም ተናዶ ብድግ ብሎ ነው የሄደው። እንግዲህ እንደዚህም ሆኖ ሄዶ ለናሆሜም እንግዲህ ችግሩን ነግሮታል። ጽናት በጣም በቃ ምንም የደበቀችኝ ነገር አለ። ምንድን ነው ምን ሆነክ ነው እያለ ሲለው እንደዚህ ብሎ ነው የነገረው እስቲ አንተ የሆነ ነገር እንደዚህ የተደባበቀ ነገር እምሩ ከምሩ ብታይ ምን አይነት ስሜት ይሰማካል ብሎ ሲለው እንግዲህ መቶ በመቶ አታምነኝም ማለት ነው ብሎ ነው እሱም የነገረው በቃ እኔም እንደዚህ አይነት ስሜት ነው የሚሰማኝ ጽናት መቶ በመቶ አታምነኝም ምንድን ነው ስላት ምንም ነገር ልትነግረኝ አልቻለም በግልጽ እየጠየኳት ነው ምንም ልትነግረኝ አልቻለችም የሆነ ነገር የደበቀችኝ ነገር አለ እያለም ሲል ነበረ ግን ወይንም እኔ ልጠይቃት ይለዋል። መቼም እንዳትጠይቃት እና ታሪያስተ መቼ ነው እንደዚህ ተደባብቃችሁ የምትኖሩት ምናምን ይለዋል። እኔም የጨነቀኝ ይሄ ነው። አላውቅም ደግሞ እኮ እኔ እሷን ማጣት አልፈልግም። አሁንም ጥላኝ እንዳትሄድ ብዬ ነው ፍርሃት እያለስ እየፈራም ይገኛል እንግዲህ በዚሁም አጋጣሚ እነ ሰኒም ንገሪ ተናገሪ፣ ኪራ በጣም ተናዷል። ቅድም እኔ ምንድን ነው የደበቃችሁ ነገር አለ ንገሪኝ፣ እያለ ሲለኝም ነበር። በጣም ተናዷል። ልጁን ተምታጮ ስሜታዊ ተምታደርጊው ንገሪው፣ እያለ ሲላትም ነበር። እንግዲህ እምሩና ናሆምም እንግዲህ እንደዚሁ እንደቀጠለው እምሩ እንዳትከፋ ተደስታ እንድትኖር እየጣረ ያለው ናሆም እንግዲህ እያዝናናት ይገኛል እያስደሰታት ይገኛል። እንግዲህ በአስፋልት ላይም እምሩ የኔ ነች ስሙ ስሙ ስሙ እያለ እንግዲህ ጥሩምባ እየነፋ ይገኛል። በዚሁ አጋጣሚ በቃ አንተ እብደት ባሰብክ ማለት ነው እያለች እየተቃለዱ እየተጫወቱ እንግዲህ ሁሉ ስሜቷን ሁሉ ንዴቷን ውስጧንም እየተሰማት ያለውን ነገር እያረሳሳት ይገኛል። በዚሁ አጋጣሚ እንግዲህ ኪራና ጽናትም መጨረሻቸው ምን ይሆናል? የሚለውን እስቲ እምናይ ይሆናል። ጽናትም ትነግረዋለች አትነግረውም? የሚለውን ነገር እምንሰማ ይሆናል። ነገር ግን ማን ነው ናሆም እቤት ገብቶ። ምንድን ነው የደበቃችሁት ነገር እናንተ የደበቃችሁት ነገር አለ አሁን ንገርኝ ምንድን ነው የደበቃችሁት እያለ ጠይቋትም ነበረ ግን ኪራ አያሳዝናችሁም እሱ ሲጎዳ ማየት አልፈልግም እንደዚህ ካፌ ለካፌ እየዞረ በዚህ በብርድ ተኮራምተው አያሳዝናችሁም እያለ ሲጠይቃት ይሄ ይሻላል ነው ያለችው ምሩ ምንድን ነው ምንድን ነው የሚሻለው ከእሷ ህመም መስማት ይሄ ይሻላል ከዛን እናቱ ታማሚ እንደ የካንሰር ታማሚ እንደሆነች ጽናትም ደግሞ እንዳትናገሪ ብሎ አባትየው እንዳስጠነቀቃትና ለኪራ እየከፈለች ያለችው ዋጋ እንደሆነ ለናሆም ትነግረዋለች። ይህንንም ተናግራ ጽናት፣ አንተ በሷ ቦታ ብትሆን ምን ታደርግ ነበረ? ጋሸም እንደዚሁ እንዳትነግሪ ብሎ አስጠንቅቋት ነው የሄደው። ጽናትም በዚህ ምክንያት ነው እንግዲህ እንደዚህ ነገሮችን ልትደባብቅ የቻለችው። ለዚህ ነው ለኪራ ብላ ነው እያለች እንግዲህ ያለውን ነገር ነግራው ተናዳ ገብታለች ወደ ክፍሏ። ናሆምም እንግዲህ በጣም አዝኖ ወይኔ ብሎ በጣም ተበሳጭቶም ነበረ። እስቲ መጨረሻው ኪራ ይሄን ነገር የእናቷም የእናቱን መታመም ሲሰማ ኪራ ምን ይል ይሆን ምን ሲሰማ ይሆን እንዴት ስ ይሆን የሚለውን በቀጣይ ቪዲዮ ይዘንላችሁ ምን መጣ ይሆናል። ለዛሬ ቪዲዮ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ፣ ውዶችዬ ባይ ባይ።